ሴቶች እንደ ሀገር ዘላቂ ሰላምን ለማስፈን የትውልድ ግንባታ ሚናቸውን አጠናክረው ሊቀጥሉ እንደሚገባ ተመላክተ። በአማራ ክልል የተፈጠረውን የሰላም እጦት ችግር በጋራ ለመፍታት እንደሚሰራም የተለያዩ ክልሎች ሴት አመራሮች ገልጸዋል። ካሷው መንጌ ተጨማሪ አለው። በአማራ ክልል የተፈጠረው የሰላም መደፍረስ ሰብአዊ፣ ቁሳዊና ስነ ልቦናዊ ጉዳቶችን እያደረሰ ይገኛል። ችግሩን በሰላማዊ መንገድ ለመፍታት በሚደረገው ጥረትም በሁሉም ዘርፍ የችግሩ ሰለባ የሚሆኑት ሴቶች ሚና ከፍተኛ ነው። ሴቶች አስተዋይ፣ አርቆ አሳቢና አዛኝ ልብ እንዳላቸውም ይገለጻል። በክልሉ ባለው ጦርነትም በአንድም ሆነ በሌላ መልኩ ሴቶች ተጎጆች ናቸው። ችግሩ በሰላማዊ መንገድ እንዲፈታም በክልሉ የሚገኙ ሴቶች የበኩላቸውን ያለሰለሰ ጥረት እያደረጉ ይገኛሉ። ሀገር ሲተራመስ ልጅ ሲሞት ልጅ ሲራብ ሀገር ሲቸገር ትልቁን ችግር የሚደርስባት እናት ናት። ስለዚህ የሚዋጋው ባሏ ነው፣ የሚወጋው ልጇ ነው፣ የሚሞተው ወንድሟ ነው። ገዳዩ ባሏ ነው፣ ወይም ያክስቷ ልጅ ነው፣ ወይም ያጎቷ ልጅ ነው። ይሄ በጣም ከባድ የሆነ አሰቃቂ የሆነ ሁኔታ መቆም አለበት ብለን እኛ ሴቶች ትግል እያደረግን ነው። በክልሉ እየተሻሻለ ለመጣው የሰላም ሁኔታ የሴቶች አስተዋጽኦ ከፍተኛ ነው። ዘላቂ ሰላም ለማስፈን በሚደረገው ጥረትም ሴቶች የድርሻቸውን አጠናክረው ሊወጡ ይገባል ተብሏል። ከቤት ነው ሰላም የሚጀምረው። ስለዚህ በሰላም ሂደት ላይ እኛ እንደ ሌሎች ክልል በተለይ እኛን እንደ ደቡብ ምዕራብ ኢትዮጵያ በዚህ አማራ ክልል ላይ ባሉ ሰላም ጉዳዮች ላይ የኛም ሀሳብ የእኛም አጠቃላይታ ሀገሪቱ ሰላሙና ክልሉ ሰላም ሆኖ እንደ ሀገር ቀጣይና ዘላቂነት ያሉ ሰላሞችን ከማረጋገጥ አንጻር ሰላም እንዲሰፍን እንመኛለን። መተነንም ያየ ነው። ይሄን በሚያሳይ መልኩ ነው። በዚህ ደስ ብሎናል። በአማራ ክልል ውስጥ ያሉ የጸጥታ ችግሮች አሉ። እንደ ማንኛውም አካባቢ ያሉ እንዳሉት የጸጥታ ችግሮች ናቸው ያሉትና ይህንን የጸጥታ ችግሮችን ከመፍታት አኳያ የሴቶች ሚና በዚህ ላይ የጎላ ነው። አሁንም ሴቶች ይህንን ጸጥታ ችግሮች ለመፍታት በራሳችን ይብቃ በማለት ሰላማዊ ሰልፍ በማድረግ ወንድሞቻቸው ከአስተሳሰብ ወጣ ባለ ሁኔታ የሄዱትን ሁሉ እያስመለሱ ናቸውና እጅግ በጣም ደስ ነው ያለን። እንደ ሀገርም በዚህ አካባቢ የተፈጠረውን ችግር በጋራ ለመፍታት በጋራ ችግሩን ሶልቭ ለማድረግ በጋራ ችግሮችን ደግሞ ተወያይተን በጠረጴዛ ዙሪያ እንዲፈታ አቅጣጫ እየተቀመጠ ነው ያለው። በአማራ ክልል የተፈጠረው ችግር የሁሉም ክልል ችግር በመሆኑ በክልሉ የተፈጠረውን የሰላም እጦት ችግር እንደ ሀገር በጋራ ለመፍታት ሁሉም ክልሎች በቅንጅት እንደሚሰሩም የተለያዩ ክልሎች ሴት አመራሮች ገልጸዋል። ኢትዮጵያ ሰላም እንድትሆን የሁሉም ሰላም አስተማማኝ የሁሉም ሰላም ማረጋገጥ አስተማማኝ ማድረግ የሁሉም ክልል ድርሻ ነው። አንዱ አንዱ ጣት ወይም አንዱ እጅ ከታመመ ሌላው እጅ ሰላም ይሆናል ማለት አይደለም፣ ሌላ ሰውነት ክፍል ሰላም ይሆናል ማለት አይደለም እና ኢትዮጵያ አንድ ነን እኛ ኢትዮጵያውያን። ስለዚህ አማራ ክልል ላይ ሰላም ማረጋገጥ ለደቡብ ምዕራብ ኢትዮጵያ ወሳኝነት አለው። ለሲዳማ ክልል ወሳኝነት አለው። ለሌሎችም ለሁሉም ክልል ወሳኝነት አለው። ሁሉም ሰላም ሲሆን ነው ሀገሪቷም ሰላም የምትሆነው። እና በዚህ ባህር ዳር ወይ በአማራ ክልል ላይ ሰላም ተደፍርሶ ሌሎቹ በሰላም እንኖራለን ማለት አይቻልም። ስለዚህ አማራ ክልል አካሎቻችን ናቸው። የአማራ ክልል ሰላም መደፍረስ ደግሞ የሁሉም ኢትዮጵያውያኖች የሚያሳስብ ጉዳይ ስለሆነ በአማራ ክልል ለሆነው ጉዳይ ላይ እንደ ሀገር ትልቅ አስተዋጽኦና ትልቅ የምክክር መድረኮች እንዲፈጠሩ እየተደረገ ያለበት ሂደት አለን። ሴቶች በመልካም ስብዕና የታነጸ ትውልድ በማፍራት የትውልድ ግንባታና የዜጎችን የጋራ ትስስርን በሚያጠናክሩ ጉዳዮች ላይ በትኩረት መስራት ይገባቸዋልም ተብለዋል።